ብልጽግና የቤተሰብ ብልጽግና የሚባል በዳዲና ማቲ አይደው ነው። በአማርኛ ሌላ ቦታ የሚያስተምሩ ከሆነ በዳዲና ማቲ የሚባል ነገር አለ፣ ኦሮሚያ ውስጥ። እንደውም በዳዲና ማቲ የሚባል አለ ብልጽግና ኦሮሚያ ውስጥ። አሁን ይህም ፖለቲካ ነው ብለን ነው የምናዳምጠው። ጎበዝ፣ ወዴት እየሄድን ነው ነገሩ? አረ ተው፣ ጀዋር አበርኩ እኮ ብለህ ወይ ልብስን አውልቀህ አንደኛህን ገራባ ይዜ እንግዲህ ገራባ ደግሞ ውጭ ሀገር የለም። እዛው አረርጌ ገብተ ወዳ አካባቢ ይዜ አበድኩ ካላልክ በስተቀር ይሄ ፖለቲካ ሊሆን አይችልም። ከተናገርኩ የኦሮሞ ህዝብ ምንም አቅም ይሰማኛል ብለህ ንቀህ ከሆነ የሚሰማ ይኖራል። መቼም አንዴ በፍቅሬ ያበደ ሰው እስከ መጨረሻው ከአንተ ጋር አብዶ ይሞታል። እሱ ግልጽ ነው። መጀመሪያ አለኝ የሌለህን ነገር አለኝ ብለህ አስብ ነው መጀመሪያ። እንደውም አነኛ አለኝ ብለኛ ብለህ አስብ ሁለተኛ፣ ራስን ካበለጸግ በኋላ ነው የምታስተዳድረውን ህዝብ የምታበለጽ ነው። ስጥ እንግዲህ ከሰጠ እንደዚህ ነው። ውሸት በዚህ መልክ ኦክስፎርድ ዩኒቨርሲቲ የፖለቲካ ትንተና በዚህ መልክ የሚያስተምር ከሆነ ለእኔ አጃይባ ያቁዱራ የሚለው ነገር ነው የሚገርመኝ። አዳምጡት እስኪ እኔ ተኝቼ ልነሳ ትንሽ፣ እስከዛ ድረስ ከዛ በኋላ ሀገር ታበለጽጋለ ከተባለ ስትበለጽግ ደግሞ የትንፍቺው ዱቄት ሀምቲው ነው ጫወጡ። ተነሳው ጀዋር፣ እኔም ብቻ ለምና በለጽጉኝም ነው እኔ ምን አጠፋው? ምንድነው ብልጽግና? እኔ ለአድሎ የሚያደርገው ከኔ በላይ የብልጽግና ካድሬ የናንተን ውሸትና ህዝብን የምታምታቱትን የሚያጋልጥ ህዝብ እንዳይደናበር እንዳይደናገር የማደርገው እኔ ነኝ። ለእኔ ለምን እዚህ አሁን ደክሞኝ ሁበሬ ሲነዳ አምሽቼ ከሌሊቱ እንደ ኢትዮጵያ አቆጣጠር ስምንት ሰዓት ወይም በእኛ ደግሞ ሁለት ሰዓት ኤኤም ነው ከሚድናይት አልፎ፣ እኔ ምናረኩት ብልጽግናን። ግን ጀዋር ኒ በካ ሚቲ ከለቲ ከንካይመ ጉበራ ጂሎጂ ሰኝ ወልቀበቴ ከሉፋ ጅሩ ጋፊን ከራ ወልቀበቴ ደሙ ቀሪ እኔ እኮ አንተ መጽሐፍ ሸጠ ኪስህ ከተትክ፣ ዶክተር አብይ መጽሐፍ ጽፎ ልማት አለማ። ብልጽግና ራስን አስቀድም ካለ ዶክተር አብይ ለምንድን ነው መጽሐፍ ሽጦ ለሀገር የሚያውሉ? ራሱን አያስቀድምም? ለልጆቹ አያደርግም? አንተ ከሶስት ምስት ሶስት ልጆች ወለድክ። ዶክተር አብይ ከአንድ ምስት ሶስት ልጆች እና አንድ ደግሞ በጉድፈቻ የወሰደው ሚሊዮን አራት ልጆች አሉት። ለልጆቹ ትቶ ለሀገር የጻፈውን መጽሐፍ ለልማት ሲያውል ብልጽግና ራስን አስቀድም ካለ እንዴት ነው ራስን ማስቀደም ማለት? እኮ እንዳንተ ነው።

አሁን ህዝብን በመከፋፈል ካንተ በላይ ከፋፋ ያለ እንዴ ጀዋር ሙስሊም ጋር ስትሄድ ሙስሊም የምትመስል ጴንጤ ጋር ስንትሄድ በምስት በኩል አርፋ ሳኒ እኮ ጴንጤ ነ ያገባሁት ብለ ስትከፋፈል አርሲ ስትሆን አርሲ ነኝ ስትል አረርጌ ስታይ አረርጌ ነኝ ስትል ቱለማ ስታይ እናቴ ከቱለማነች ምትል እጥፍ ስትል አማራን ለማማለል ስትል እናቴ ከወሎ አማራ ናት ስትል የነበር እኮ። ካንተ በላይ ከፋፋ አስተሳሰብ ያለው ሰው አለ እንደ ጀዋር ጋንሻያለትፈካቴ ገንደ ነገልቱ ሳቲበር ጉባሩ ቲበር ቶርባን ከነ ማል

እንደመር የመደመር ፍልስፍና እንጂ የመከፋፈል ፍልስፍና ብልጽግና የለውም። ተደምረን አንድ ሆነን በጋራ አገራችንን አልምተን ከሀገራችን አብረን ለአፍሪካ ምሳሌ ሆነን አፍሪካን ከድህነት እናውጣ የሚል ፍልስፍና እንጂ ከፋፋይ አስተሳሰብ ያንተ አስተሳሰብ ነው። ጀዋር ቀጥል

ባላው ጀዋር የኢትዮጵያን ህዝብ አንድ አድርጎ ሲያታግል እኮ ታየኝ፣ ከዶክተር አብይ በላይ አንተ ለዛ ህዝቦች አንድነት ተቆርቋሪ። የከሰረ አረብ የዱቤ መዝገቡን ያገላብጣል አሉ። ይሄማ አንተ ከስረህበታል። የኢትዮጵያን አንድነት እንዳይኖር ብሔር ብሔረሰቦችን በታትነ ለይተ ከፋፍለ ስተለያይ ኖረ ኢትዮጵያን የደም መሬት አድርገ አጋለ ወንድማማቾችን የደም መሬት አስደርገ የተጋባው እንዲፋታ አድርገ በርበሬና ጨው ከአማራት ትግዙ ብለህ አሰብከ ዛሬ አንተ ከአብይ በላይ የኢትዮጵያ አንድነት

ሰውን በየቀበሌው እየወረዱ በጎሳ በሃይማኖቱ በምኑ እየቸረቸሩት፣ ኦሮሞ ጋ ሲመጡ አሁን ጀዋራ አንተ ከልብ ነው የምታወራው? እውነት የኢትዮጵያን ህዝብ በጎሳ በሰፈር እየቸረቸሩት ብለ ስትናገር፣ እንደው ህሌና ተውና፣ ምላሴ አያፍርም አዳማጭስ ጆሮ አይቆሽሽም? አረ ኢትዮጵያን ህዝብ በዚህ መልክ አትናቅ። በናት እውነት አንተ ኦክስፎርድ ዩኒቨርሲቲ ተምረሃል። እኔ አሁን ጠርጥር ያለው ሰርተፍኬትን ለኢትዮጵያ ህዝብ ካላሳየ ይሄ አንድ ተምር ያለው የሚል ፖለቲከኛ በአንድ ጊዜ ዘጠና ዲግሪ ተገልብጦ አንድነት ሰባኪ ነኝ ብሎ ሲመጣ የዛን ሀገር ህዝብ ንቃተ ሌትና አእምሮ መናቅ ወይም መሳደብ ነው ብዬ ነው ማምኑ። ተው እንጂ አብረን እኮ ነው አስራ አራት ዓመት ሚዲያ ላይ ከአንተ ቀድሜ ነው ሚዲያ ላይ ያለሁት አስራ አራት ዓመት እያንዳንዷን ያወራሃትን እኮ በሚዲያ ሳይሆን በእኔ አእምሮ ውስጥ ሴፍ ሆኖ ነው ያለው እኮ። በምን ሞራል እባክህ፣ አንተ አንድነት ምትሰብከው የኦሮሞ ናሽናሊስት ሆነው አማራን ያማሉ የአማራ ተቆርቋሪ ጀዋር፣ አሁን ያገባኸው ደግሞ አራተኛ ሚስት ጎጃሜ ሆና እንዳይሆን። አንተ እኮ አታፍርም። አሁን አራተኛ ሚስት አራተኛ ልጅ ለመውለድ የተዘጋጀው ጎጃሜ ከሆነች ለዛ ብለህ እንደዚህ እንደምትል እርግጠኛ ነኝ። ምክንያቱም ኦፖርቹኒስት ስለሆንክ፣ ጥቅመኛ ስለሆንክ ለአንተ የተመቸህን እንጂ ለሀገር የተመቸህን እንደማታስብ በእርግጠኝነት። እኔ እኮ አንተ ከዲር መርቱ ታሞ ስለ ከዲር መርቱ አንድ ቃል ያልተነፈስክ እኮ ጫካኝ ሰው መሆንህን በዛ ነው የታዘብኩ። አማራ ደግሞ እኔ ስለ አንተ ደከመኝ እግዚአብሔርን። አሁን ቆሌህም ተገፏል። አዋይ የሚባል የለብህም። አንተና ልደቱ አያሌውና፣ መራራ ጉዲናና፣ ዳይ ትብሳ፣ አንዳርጋቸው ጽጌ እድል ዘሴም ነው አውርቶ መጨረሻችሁ በማውራት በቅናት መንፈስ ቀበሌ ሳትመሩ እንደምትሞቱ በእርግጠኝነት ነው የምነግር ጀዋር ከዚህ በፊት ወደ ኢትዮጵያ ስትሄድ አንተ እንኳን አገር ልትመራ ቀበሌ የመምራት እድል የለም እግዚአብሔር ከሞት ካተረፈ የቃሊቲ እስረኞች ካቦ ነው የምትሆነው ብዬ ተንብዬል አብ ሳትል ያንኑ ሆነ ወጣ። አሁን ደግሞ አንተ በአብይ ስላሸነፈ ስለተሸነፍክ፣ እሱና እሱን ብቻ ስለምትጠላ በውሸት ጥላቻ የሰከርክ ክፉ አስተሳሰብ ያንተ የልደቱ አያሌ እድል ነው። ተስፋ ቁረጥ። ህርመን አውጥቻለሁ። እኔ እንደ ቀልድ እንጂ በአንተ ቪዲዮ ላይ የማውራው እንደ በፊቱ ቁም ነገር ጀዋር እንዲህ ብለዋል ብዬ ምክንያቱም፣ ያንተ ግሪሳ ዘጠና ፐርሰንቱ አንተ ሲሰድብ እየዋለ እኔ ስለ አንተ ማውራት አልችልም። ለሀብታሙ ዩቱቡን ታጣፍጥለታለ፣ እሱ ገንዘቡን ይሸቅላል። እኔ ጋ ብትመጣ ኩሩ ኢትዮጵያዊ ኔ ነኝ። ኢትዮጵያን ነው የምትወዱ አይደል? ሀብታሙ በኢትዮጵያዊነቱ አምንም። ኩሽ ሚዲያ በኢትዮጵያዊነቱ የሚያምር ኩሩ ኢትዮጵያዊ ከአቋሙ ያልወለወለው እኔ ነኝ። ትክክለኛ ኢትዮጵያን የምትታገል ከሆነ እኔ ጋ ናና ኢንተርቪ ስጠኝ። ይህም በዚህ አጋጣሚ ጥሪ ያስተላልፍላለሁ። እችም ቪዲዮ ቁረጡና ለራሱ ለጀዋር ላኩልኝ። እሱም ይከታተለኛል ፔጄ ስር ነው የሚያድረው። ምክንያቱም ያ ቃል ከብልጽግና እኔ መረጃ እንደማገኝ ከእኔ ፔጅ ስር ንቅንቅ አይልም። ወዳጅ ሲተኛ እንኳን እንደዚህ ነው። መስፍን ምን ለጠፈ ብሎ ነው የሚያየኝና እናንተ ኢንተርቪው፣ ኢትዮጵያዊ ከሆንክ ከኔ በላይ ኢትዮጵያዊ ሚዲያ የለም።